ሰላም እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ውድ ነው መርከብ ሚዲያ በሰዎች እግዚአብሔር አምላካችን በያለንበት ጠብቆ ስላገናኘን ስሙ ይክበር ይመስገን። በዛሬው ወደ መርከብ ሚዲያ ቆይታችን የምናያቸው የተለያዩ መልዕክቶች አሉ። የእንዳንዳቸውን በቀደም ተከተል ለማየት እንሞክራለን ወክራለን ከዛም የራሳችን እይታ ደግሞ በዛ ላይ ሪፍሌክት እናደርጋለን። የራሴን ሐሳብ ወይም የራሴን እይታ አጋራችኋለሁ። እናንተም የራሳችሁን ሐሳብ በጨዋ ደንብ ኮመንት ላይ ማስቀመጥ ትችላላችሁ። በዛው አጋጣሚ ሰሞኑን ጀምሮ የነበረውን የሳጥና ኤልጎሎ ኢትዮጵያን በተመለከተ ጥያቄውን ብቻ ነበር እያነሳሁና እያጋራኋችሁ ያለሁት ያለሁትና መልሱን ማብረህ አንድ ጋታ አያይዘህ ብትመልሰው የሚል ኮመንት አይቻለሁ። አንድ ነው ሁለት ኮመንት ማለት ነው ምናልባት እሱን ነገር አንድ ጋ ለማድረግ እንግዲህ ሞክራ አድርጋለሁኝ። ያው መዘጋጀት ስለሚያስፈልግ ማለት ነው። በዋናነት ግን ያው አንዳንዴ ጀምሬ የማቆማቸው ሐሳቦች ደግሞ አሉ። አልፎ አልፎ ማለት ነው። ሰው ካልተመቸ ብዙ እይታ ከሌለው አቆመዋለሁ ማለት ነው። ያው ብዙ ሰው ፍላጎት በዛ ጉዳይ ላይ የለውም ብዬ ስለማምን። ዞሮ ዞሮ ምንም ሆነ ምንም የሚጠቅመንን፣ የሚያስተምረን፣ ቁም ነገር የሚያስጨብጠን የምላቸውን ሐሳቦች ለማጋራት ጥረት አድርጋለሁኝ። ስለዚህ ያንን ታሳቢ ያደረገ ቆይታና የምናደርገው ወደ ዛሬው መልእክቶቻችን ስናልፍ የመጀመሪያው የሚሆነው የሩሲያው ፕሬዚዳንት ቭላዲሚር ፑቲን ላይ የተደረገውን የግድያ ሙከራ በተመለከተ የመጀመሪያው ቆይታ የምናደርግበት ነው። በሁለተኛ ደረጃ ላይ የምናየው ደግሞ እንደዚሁም እኔና እናንተ ኦርቶዶክስ እህቶችን ወንድሞችን ባለ ማህተቦችን የሚመለከት ነው። የእኛ ሰዎች ካይሆኑ ወይም ደግሞ አማይ ሳይሆኑ አማንያን ሆነው ግን የእኛን ለብሰው የእኛን ማህተብ አድርገው እኛን ተመሳስለው እኛን ለመጥለፍ የሚሄዱ ወይም ደግሞ ምንድነው ይባሉት ተኩላዎች ማለት በበግ ውስጥ ያሉ ተኩላዎች ከነሱ ምን አይነት ጥንቃቄ ማድረግ አለብን? የሚል አንድ መልእክት ደግሞ አጋራችኋለሁ። በሌላ በኩል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ አንዳንድ ጊዜ የተሳሳቱ ትምህርቶችም የሚተላለፉባቸው መልእክቶች አሉ። እንደ አይነት ነገሮችን በተመለከተ የማጋራችሁ መልእክት ይኖራል። በአጠቃላይ ያሉን ቆይታዎችን በሚኖሩን ቪዲዮዎች ብዛት የሚወሰን ስለሚሆን ወደ መጀመሪያው መልእክትን ውስዳችኋለሁ። መልካም ቆይታ እንዲሆንላችሁ መኛለሁ። ይቆየን። በአሁኑ ወቅት ስለ ራሻ የተሰሙ ሁለት ዜናዎች የመጀመሪያው እንግዲህ የራሻው ፕሬዚዳንት የሆኑት ቭላድሚር ፑቲን ላይ የግድያ ሙከራ ተደርጎባቸዋል። ይህም የተደረገው እንግዲህ ከቀናት በፊት ነበር። የራሻውን ፕሬዚዳንት የሚ የግድያ ሙከራ የተደረገባቸው እንግዲህ ከጉብኝት ሲመለሱ በሄሊኮፕተር ሆኖ ነበር። በዚህን ወቅትም እንግዲህ መነሻቸውን ከዩክሬን ያደረጉ ወደ ሀምሳ የሚጠጉ ድሮኖች እሳቸውን አታክ ለማድረግ ሞክረው ነበረ። ነገር ግን የራሻ ኤር ዲፌንስ ሲስተም ሁሉንም አምክኗቸዋል ተብሎ የተነገረ ይገኛል። በአሁኑ ወቅት ይህንንም ተከትሎ ነው እንግዲህ እሳቸው ከትናንትና በስቲያ በዩክሬን እጅግ በጣም ከፍተኛ የሆ የሆነ ማለትም ወደ 350 የሚጠጉ ድሮኖችና ክሩዝ ሚሳይልን ያካተተ ጥቃት በዩክሬን ከተሞች ላይ ያደረጉት ተብሎ የተነገረ ይገኛል። ይህንንም ጥቃት ተከትሎ እንግዲህ የአሜሪካን ፕሬዚዳንት የሆኑት ዶናልድ ትራምፕ እሳቸውን ክሬዚ ወይም እብድ ናቸው ብለው ተናግረው ነበር። ታዲያ በሁለቱ ሀገራት መሪዎች መካከል ሲደረግ የነበረው ኔጎሽሽን ወይም ንግግር በአሁኑ ወቅት ቀዝቅዟል ተብሎ የተነገረ ይገኛል። በዚህም ምክንያቱ እንግዲህ እነዚህ እርምጃዎች ናቸው። በአሁኑ ወቅትም እንደተሰማው ከሆነ የጀርመኑ ቻንስለር አንድን ነገር ተናግረዋል። ይህም እንግዲህ ለዩክሬን የሰጠናቸውና ረዥም ርቀት መጓዝ የሚችሉትን ሚሳይሎች በአሁኑ ወቅት ዩክሬን መጠቀም ትችላለች። ይህንንም ተጠቅማ የራሽያ ሚሊተሪ ቦታዎች ችን ማጥቃት ችላለች ብሎ ፍቃድ ሰጥቷል። የጀርመኑም ቻንሰለር ውሳኔን ተከትሎ እንግዲ የተለያዩ ዩሮፓ ሀገራት ይህንን ውሳኔ ይከተላሉ እነሱም አፕሩቭ ያደርጋሉ ተብሎ ይጠበቃል በሆነው ወቅት ይህም ከሆነ እንግዲ በሁለቱ ሀገራት ማዕከል ሲደረግ የነበረው ማለትም ሶስት አመት የፈጀውን ጦርነት የበለጠ ያቀጣጥሏል ተብሎ የተነገረ ይገኛል በሆነው ወቅት ማለት ነው። ሶስተኛው መረጃ ራሻን ይመለከታል። ራሻ ፕሬዝዳንት ቭላዲሚር ፑቲን እንደተናገሩት ከሆነ ማይክሮሶፍትን ጨምሮ እጅግ በጣም ትላልቅ የቴክኖሎጂ ካምፓኒዎችን ራሻ ላይ የሚያደርጉትን ተጽኖ ካላቆሙ፣ እኛም በተመሳሳይ ሁኔታ እኛም ተጽኖ እናደርግባቸዋለን ብለው ተናግሯል ማለት ነው። ይህም እንግዲ ትላልቅ የሆነ የቴክኖሎጂ ካም ካምፓኒዎች ማለትም ማይክሮሶፍትን ጨምሮ ትላልቅ በአሜሪካ መቀመጫቸውን ያደርጉ ካምፓኒዎችን ይመለከታል ማለት ነው። እናም በአሁኑ ወቅት ነገሮቹ የተባባሱ ይገኛል። በሁለቱ ሀገራት ሰላም ይፈጠራል፣ ኔጎሽሽንም ተጀምሯል ተብሎ ነበር። ነገር ግን ሁሉን ነገር ወደ ኋላ የሚጎትስ ነገሮች በአሁኑ ወቅት እየተፈጠሩ ይገኛሉ ማለት ነው። እንደሰማችሁት እንግዲህ ፑቲንን ለመግደል በዩክሬን አማካኝነት ያው ዩክሬን እንበል እንጂ ዩክሬን ማለት ያው የጦርነታው ድማናት እዛ ላይ የሚፋለሙ ዝሆኖቹ ናቸው። አንዳንድ ጊዜ አለማችን እንዴት ነው የምትመራው የሚለውን ነገር መሰረታዊ ጥያቄ መለስ አለብን። በነገራችን ላይ አዲስ ዓለም ስርዓት ማለት ይሄ ነው። አዲስ ዓለም ስርዓት ነው ሲንስ የአዲስ ዓለም ስርዓትን ተቃራኒ የሆኑ መሪዎችና ሀገራትን ከምድራችን ላይ ማጥፋት የሚል እቅድ ነው። ስፔሻሊ የዚህ የሰዶማዊነት እንቅስቃሴን የሰይጣንን እንቅስቃሴ የማይደግፉ ሀገራት ወይም ደግሞ የአጥወጥነትን የማይደግፉ ሀገራት ስርዓት ያለውን ምድር ያስተዳደር ወይም ደግሞ ከተፈጥሮ ጋር የሚገናኝ አገርና መሪ ካለ ምድር ላይ መጥፋት አለበት የሚል አመክንዮ ነው። ምን ማለት ነው? ለምሳሌ ፑቲን ሰዶማዊነትን የሚቃወም መሪ ነው። በእምነቱ ጠንካራ የምንለው መሪ ማለት ነው። ስለዚህ ከዚህ በፊትም እንደ ማስታወስ ያክል የጂሚራስክ የተባለው የዲሞክራቱ ሴናተር 2023 ላይ እንግዲህ የዩክሬንና የሩሲያ ጦርነት ከተጀመረ በኋላ ስለ ዩክሬን የተናገረው እንደነገር እንደነበረ እናስታውሳለን። ሩሲያ የኦርቶዶክስ እምነት ተከታይ ስለሆነች የተከፈለው ነገር ሁሉ ተከፍሎ መጥፋት አለባት። ይሄ የዲሞክራት ፓርቲ ሴናተር ነበረ። አሁን ሪፐብሊካኖች መጥተዋል። ዲሞክራት መጣ ሪፐብሊካን በተመሳሳይ ማሊያን የሚጫወቱት በነገራችን ላይ አዲስ ዓለም ስርዓትን እውን ከማድረግ አኳያ ተመሳሳይ እቅር ነው ያላቸው። ለእኛ ሊመስለል ይችላል። አደባባይ ላይ ወጥቶ ትራምፕ ባይደንን ስለሰደበ ዲሞክራትን ስለተቸ አዲስ ዓለም ስርዓት ያቆማል ማለት አይደለም። እነዛ ከሆነ ሰይጣን የለም እንደማለት ነው። አንዳንድ ሰው ይሄንን በመናገርበት ሰዓት ምናልባት እንደ አሜሪካ ማለት እኮ በጣም የሰለጠነች ተራቀቀች፣ በብዙ ነገሮች ሶፊስቲኬትድ የሆነች ናቸው። ይህንም ማንም አይክድም እውነት ነው እናምናለን። ይህንም ማንም አይክድም፣ ግን የመጨረሻው ግባቸው እዛች ምድር ላይ ያሉ መሪዎች ታርጌታቸው ምንድን ነው? ይታወቃል። ኒው ወርልድ ኦርደር የአሜሪካ መሩ የምዕራቡ ዓለም ነው የምንለው። በጦርነት ውስጥ በዘወይ በነሱ እሳቤ እድገት አለ። በጦርነት ውስጥ ዲፖፑሌሽን አለ። በጦርነት ውስጥ የጦር መሳሪያ በመሸጥ ገንዘብ ወይም ደግሞ ሀብት ማካበት አለ። በነገራችን አለማችን እንደዛ ነው የሚመራው። እኛ ብዙ ጊዜ ይሄ ሲቪሊያን የሚባለው ዓለም ላይ ያለው ማህበረሰብ ሰዎች ለምንድነው በዚህ ደረጃ ተንኮል የሚያስቡት ብሎ ሊያምን ይችላል። እነሱ ግን እቅዳቸው ነው አላማቸው፣ ታርጌታቸው ነው የመጨረሻው ግባቸው አዲስ አለም ስርዓትን እውን ለማድረግ ዲያብሎስን ለማንገስ አሳይ መሲህ ለማንገስ መንገድ ማጥረግ በማወቅም ሆነ ባለማወቅ ይጠርጋሉ። አንዳንዶቹ አስበው አልመው አቅደው ነው የሚሰሩት አንታይ ክራይስት የሆነ እንቅስቃሴ። ስለዚህ እንደ አይነት መሪዎችን በአለም ላይ ማጥፋት የመጀመሪያው ታርጌታቸው ነው ሩሲያና ዩክሬን የነበራቸው የሃይማኖታዊ ግንኙነት ታቀላቁ ተበጥሷል። የሩሲያ ኦርቶዶክስና ዩክሬን ኦርቶዶክስ ተለያይተዋል። ይሄ አንዱ ሚሽን አኮምፕሌሽድ ነው፣ ሚሽናቸው ተሳክቷል አንዱ ማለት ነው። የሚቀራቸው ሚሽኖች አሉ። በረጅም ጦርነት ውስጥ አገራትን በኢኮኖሚ ማድቀቅ፣ ማህበረሰብ እንዲሰለች ማድረግ ይሄ የተካኑበት ነው። በነገራችን ላይ የእነኚህ አዲስ አለም ስርዓት የምንላቸው መሪዎቹ ማለት ነው በተለያየ ዓለም ላይ መሰረታቸውን ጥለው ተቋማቸው መሰረት አድርገው ዓለምን ያሽከረክራሉ። ለምሳሌ እንደ ዓለም ባንክ፣ እንደ አይኤምኤፍ፣ እንደ ዩኒስኮ፣ የተባበሩ መንግስታት ድርጅት፣ የዓለም አቀፍ የሰብአዊ መብት ተሟጋች በስም ማለት ነው። በተግባር ግን ሌላ ስራ ነው የሚሰራው። እንዲህ ነው ስራቸው። ተቋሞቻቸውን መሰረት አድርገው ዓለማትን መዘወር፣ ማሽከርከር፣ ለእነሱ እንዲገዙ ማድረግ። ይህ አዲስ ዓለም ስርዓት ማለት ይሄ ነው። በነገራችን ላይ በሽታን ክሬት ማድረግ ከዛ ለበሽታው ምን ያመጣሉ? መድኃኒት ያመጣሉ። በበሽታም ይሞት አለ በመድኃኒቱም ይሞት አለ። ካልተከተብክ ወይም ካልታከምክ ደግሞ ይመጣብህ ነገር አለ ተብለ መዘዝ ተብሎ ኮቪድ ከመጣበት ሰዓት 2019 ጀምሮ እስካሁን ድረስ በኮቪድ ምክንያት ዓለማችን ላይ ምን አይነት ሪቮሉሽን እየተካሄደ ለእናንተ አልነግራችሁም። ዓለም ስቲል ነው ቀውስ ላይ ያለች። ያን ጊዜ ተጀመረ። ለምን ወደፊት እነሱ እንደሚሉት ከሆነ ቲዮኒ ትሪ ወይም ደግሞ ሀያ ሦስት ወይም ሀያ ሰላሳ ማለት በሀያ ሰላሳ እንደነሱ አሳብና እቅድ ከፍተኛ የሆነ የአዲስ ዓለም ስርዓትን ፕሮጀክቶች እቅድ እውን የሚያደርጉባቸው በርካታ ፕሮጀክቶች ስላሉ አንዱ ነው። ያንን ደግሞ እውን የሚያደርጉበት የሚገርማችሁ ነገር ጦርነት ነው። ጦርነትን በተለያየ ሀገር ይለኩሳሉ፣ በተለያየ ሀገር በመላው ዓለም ተቋሞቻቸው ደግሞ ለዚህ አንበሳውን ድርሻ ይወጣል። አዲስ የዓለም ስርዓት መሪዎች ሁሌ እንደማነሳው የአንድ ሀገር መሪዎች አይደሉም። በነገራችን ላይ የአሜሪካ መሪ አይደሉም። የእንግሊዝ፣ የፈረንሳይ፣ የኢትዮጵያ ወይም የሆነ ሀገር የቻይና፣ ግን ደግሞ በአለም ሁሉ አሉ። የዓለም ስርዓት ነው የመዘግም የሚሰሩ አይኤምኤፍ ለሁሉም ሀገራት ያበድራል። ለአንድ ሀገር ብቻ አይደለም፣ ለሁሉም ሀገራት የሚያበድረው ግን ስላዘነልን አይደለም፣ ለመቆጣጠር ነው። ሀገራትን በስሩ ለማድረግ አንተ ለሆነ አካል ገንዘብ አበድረኸው በጣም ደግሞ ሲያበድሩ ዚያር ቴክኒካል በነገራችን ላይ በጣም በኩና ስፓይረስ የተሞላ ነው ብድር አበድረኸው ለአንድ ጓደኛ ሆይ ለአንድ ጓደኛሽ አበድረሽ ያን ሰው ያገንዘብ መመለስ ካልቻለ ስታበድ ያሁን እንደና አይኤምኤፍ ያሉ እንደና አለም ባንክ ያሉ ሀገራት በባንኮቻቸው በተቋሞቻቸው አለምን የሚቆጣጠሩበት መንገድ በጣም አደገኛ ነው። የሚገርማችሁ በጣም አደገኛ ማለት ነው። ሀው ኮንትሮል ነው፣ እንዴት አደርገን መቆጣጠር አለብን ነው። እኛ በማንኛውም ማህበራዊ ህይወታችን ሰው ከሰው ጋር ሲኖር ብር ሊበዳደር ይችላል እዛ ትመልሳለህ በዚህ ዓለም ስትሄዱ ግን መመለስ አይቻልም ይመስሏቸዋል ብድራቸውን እንድመልሱላቸው ይነግሯቸዋል ብር ልስጥ ስትሉ ሳንቲውን ልመልስ ስትሉ ግን እሱን አይፈልጉም እነሱ በነገራችን ላይ ለምን እሱን ከመለሳችሁ ከእነሱ ነጻ ልትሆኑ ስለሚሆንባቸው ማለት ነው ሌላ ነገር ውስጥ ያስፈርሟችሁ በታቆሙ በተቋሞቻቸው አማካኝነት ዓለማትን ገበርን ማድረግ ነው አዲስ ዓለም ስርዓት ይሄ ነው። ይሄ ተቋሞቻቸው መቶ ሁለት መቶ አመት አስቆጥረዋል። እንዴት እንደተመሰረቱ ኢቭን ራሱ ከዚህ ቤት ማንዘጭ አለሁኝ። ስለዚህ በዚህ በአዲስ ዓለም ስርዓት ውስጥ እንደነዚህ እንደ ፑቲን እና እንደ ሩሲያ ያሉ ሀገራት ለዚህ እንቅፋት ናቸው ብለው ያምናሉ። በተለይ የክርስትና እምነት ተከታይ በመሆናቸው ለዚህ ታርጌታቸው እንቅፋት ስለሆኑ በቃ መወገድ አለባቸው የሚል ሐሳብ አላቸው። ይሄ ሁሉም ሀገር ላይ የሚሰራ ነው። እኛም ሀገር ላይ ይሰራል። ኢትዮጵያ የኦርቶዶክስ እምነት ተከታይ ናት። አብዛኛው ከግማሽ የሚባል ደረጃ ማለት ግን፣ ያ አሁን እያየን ያለነው ነገር ምንድን ነው? እምነት የመሸርሸር ነገር አለ። የምናያቸው እውነታዎች ማንክዳቸው መሬት ላይ የምንመለከታቸው ረጃጅም እጆች አሉ ነው። በቀጣሚም በተዘዋዋሪ ዳይን ነገሮች አሉ። ፑቲንን እግዚአብሔር እንኳን አተረፈው ለማለት እወዳለሁ። ወደ ቀጣይ መልእክት ማተም አለኝ። አላቅ ጥቅም አለው። ወንጌልን ለሚሰብከው ታርጌት ግሩፔ ይህን ሲያይ ጆሮ ይሰጣል። በደንብ ነው የሚሰጠው። እሱ ደግሞ አይቼዋለሁ። በአገልግሎቱን ፍሬ ከጌታ በታች አንተ ነው የምትለኳደ ታርጌትን ታያለ ምን ያህል ፍሬ እያፈራው ነው ብለ የምታየው አንተ ነው። ስለዚህ በዚህ አይነት መንገድ መሄዱ ለእኛ በጣም ጅግ አትራፊ ይሆናል። በዚህም በወንጌልም ሳይድ ያሉ ወንጌል አማኞች አንዳንዶች ያልተረዱ አገልግሎቱን በጣም በዓይነ ቁራኛ የዋል የቤተ ክርስቲያንን መስቀል በመያዝ መስቀል ጨብጦ ቆብ አድርገው የካህናትን ልብስ ለብሶ የመነኮሳትን ልብስ ለብሶ የሰባኪያንን ልብስ ለብሶ ሰባኪ መስለው መምህር መስለው በጣም ቤተ ክርስቲያን ላይ አደጋ ትላንት አድርሰዋል፣ እያደረሱ ነው አሁንም፣ አሁንም እያደረሱ ነው። ስለዚህ ምንጭ የተባሉት ይሄ ብቻ አይደለም ብቻ አይደለም። አብነት ትምህርት ቤት ገብቶ አብነት ትምህርት ቤትን ለሁለት እስኪከፍሉ ድረስ በከፍተኛ መንፈሳዊ ኮሌጆች ላይ ገብቶ መንፈሳዊ ኮሌጅ ላይ የቤተክርስቲያን እንጀራ እየበሉ የቤተክርስቲያን ትምህርት እየተማሩ በበጀት እየተማሩ ለሌላ ሰው እየሰሩ እንደሚሰሩ ማተብ አድርጎ ነው የምታዩት። እኛ ደግሞ ማተቡን አይተን ኦርቶዶክስ ነው የሚመስለን። አያቻችሁት ነጣቂ ተኩላ ነው አንዳንድ ጊዜ ነገሮችን ሰፍ አረጋግጭ ስትመለከቱ፣ እውነት ለመናገር በእንደዚህ አይነት ነገሮች የኦርቶዶክስ እውነት ቤተክርስቲያን ምን ያክል እውነት መሆኗን የምናረጋግጥባቸው በጠላቶቻችን ነው። ይሄ ማለት ግድ እነሱ ምስክርነት ካልሰጡን የኦርቶዶክስ ቤተክርስቲያን እውነት አይደለችም እያልኩኝ አይደለም። ግን በማንኛውም በአራቱም አቅጣጫ የሚከፈትባትን ፈተና ተመልከቱ። ለምን? ዲያብሎስ ጠንቅቆ ያውቃል እውነተኛ ሃይማኖት እውነተኛ ወደ እግዚአብሔር የምታደርስ እምነት መንገዷን ኦርቶዶክስ እውነት እንደሆነ ስለሚያውቅ ልጆቿን ከዛ መንጠቅ ነው። እንዴት ስንል በሰዎች ላይ አድሮ እንደዚህ ስራ ይሰራል። ማዕተብ አድርጎ ማለት ነው። ማዕተብ አድርጎ አያችሁት፣ የእኛን ልብስ ለብሰው አሉ። አሁን ከማንደብቀው ከላይ ከጳጳሳት እስከ ታች አገልጋይ ድረስ የምንላቸው እንላቸው በተሐድሶ በምንፍቅና ስም የሚነግዱ ብዙ አሉ። የጊዜ ጉዳይ ነው። እግዚአብሔር አንድ ቀን መንጥሮ ያወጣቸዋል። ወይ በምድር ወይ በሰማይ ይቀጣሉ። ልቦናቸውን ዳቢሎስ ረግጦ ይዟቸው የሚጫወትባቸው በልብስ ግን እኛ ሰዎች ስለሆን ከላይ በሚታየው ነገር ብቻ ስለምንታለል እንደዛ አድርገው እንጃችሁ፣ እንዴት እንደሚያደርጉ ማተውን አድርጎ መስቀሉን ይዘው ቆቡን ጠብጥመው፣ ግን ካንደበታቸው የሚወጣው መርዝ ነው። በፍሬያቸው ታውቋቸዋላችሁ እንዲል መጽሐፉ ማለት ነው። ፍሬ አንድ ሰው መቼም ጤፍ ዘርቶ በቆሎ አይጠብቅም፣ አያችሁ ከላይ ልብሳቸው ኦርቶዶክስ ነው፣ ግን ፍሬያቸው ምንድን ነው? የአባታቸውን የዲያብሎስን አስተምሮ ነው የሚናገሩት። ሲያወራ ሰማችሁት። ብዙ ሰዎችን በዚህ እናቃለን። በነገራችን ላይ ብዙ ሰዎችን በዚህ እናቃለን። ብዙ የምናነሳቸው አላቅም። ብቻ ጥንቃቄ አድርጉ። ይሄ ነው መልዕክቴ። የፈለገውን ሊቆፍሩ ይችላሉ፣ ምንም ማድረግ አይችሉም። ይሄ ማለት ግን ጉዳት ያደርሱ ማለት አይደለም፣ ከኛ የሚጠበቀውን ነገር ካላደረግን፣ በጣም በጣም ጥንቃቄ ካላደረግን ብዙ ሰዎች ይሸውዳሉ። ብዙ ሰዎች ተሸውደው ከቤቱ ወጥተዋል። ከቤተ ክርስቲያናችን ወደ ሌላ አዳራሽ ሄደዋል። በእንደዚህ አይነት መመሳሰል፣ በነጣቂ ተኩላዎች ዘመኑን ባለማዋጀት፣ ጊዜውን ባለማዋጀት ለእምነታቸው ግንዛቤ እውቀቱ ጥልቅ የሆነው ግንዛቤውና መረዳቱ የሌላቸው እህቶች፣ ወንድሞች በእንዲህ አይነት ነገር በቀላሉ ይነዳሉ፣ ይታላሉ። ለዛም እነሱም ይህን እያደረጉ የሚጠቀሙት ነው። ጥንቃቄ፣ ጥንቃቄ ያስፈልጋል ወደ ሶስተኛው መልእክታችን እንለፍና ቆይታችን እናጠናቅቃለን። እስኪ ይህንን ቪዲዮ አይተን መምህራችንን አባታችን ምን እንደሚሉ ሰምተን እንመለስ። እኒህ ጥርሳቸው ከአንበሳ ይልቅ የሚበልጥ ግርማቸው የሚያስፈራ የሁሉንም አራዊት ስልጣን ወይም ጉልበት አካተው የያዙ ናቸው። እንደ ዘንዶ ይነድፋሉ፣ እንደ አንበሳ ይሰብራሉ፣ እንደ ነምር ይወጋሉ፣ እንደ ሌላውም ሁሉ ስልጣን አላቸው። ኃይለኞች ናቸው፣ ግን የሰው ዘር ናቸው። በነገራችሁ ላይ ሰው ዘር ናቸው። የሰው ዘር መሆናቸው በምን እንደሚታወቀው፣ የሰው ዘር ያልሆነ ሰው ክርስትናን አያገኝም። ተጠምቀዋል ኋላ። ስለዚህ ሰዎች ናቸው። ጥምቀት የተሰጠች ደግሞ ለሰው ዘር ነው። በምን ምክንያት እንዲያለ ፍጥረት እንዲያለ ፊት እንደሰጣቸው እግዚአብሔር ያውቃል። እንግዲህ እንደዚህ ነው። እኔን ባታምኑ፣ እኔን ባትቀበሉ እንኳ አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ያስተማሩን ትምህርት ሰምታችኋል። ሁላችሁም የኦርቶዶክስ ተዋህዶ ልጆች ይህንን ቪዲዮ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ምክንያቱም እሷ በመረጃና በማስረጃ ነው ዝምብላ የሆነ ነገር አትሰራም እያሉ እጅግ በጣም ገደል የገቡ ቅዱሱን የተሳደቡ ኃጢአት የሠሩ ሰዎች ስላሉ ለእነሱ እንዲደርሳቸው ከማለት ነው። አንዳንድ ሰዎች ለእኛ አዋቂዎች ስለሆኑ ሁል ጊዜም ቢሆን ለሌላውም ነገር አዋቂ የሆኑ ይመስለናል። በነገራችን ላይ ዓለማዊ ዕውቀትና መንፈሳዊ ዕውቀት በፍጹም የሚገናኙ ነገሮች አይደሉም። አስተውሉ። ለስጋችንም ለነፍሳችንም የማይጠቅመንን ነገር ማነቃቂያ እያሉ ብዙ የሚለቁልን ሰዎች አሉ። እኛ እየጠቀመን እየመሰለን ጊዜያችን ልናቃጥል እንችላለን። ግን እጅግ በጣም በሚገርም ሁኔታ ለስጋችንም ለነፍሳችንም የማይጠቅም ቦታ ላይ ነው ጊዜያችን እያሳለፍን ያለን። ስለ አባታችን ስለ ሰማዕቱ ስለ ቅዱስ ክርስቶፎሮስ ቤተ ክርስቲያን አላስተማረችም እስከ ዛሬ የት ነበረች? ስትሉ የነበራችሁ ሰዎች እግዚአብሔር ያው ይቅር ይበላችሁ እኛንም ይቅር ይበለን። እውነቴን ነው የምነግራችሁ። ምክንያቱም ቅዱሳንን የተሳደበ መንፈስ ቅዱስን የተሳደበ ነው። መንፈስ ቅዱስን የተሳደበ ደግሞ ይቅር እንደማይባል በመጽሐፋችን ተጽፎ ይገኛል። አዎ መንፈስ ቅዱስ ራሱ ያከበራቸውን ቅዱስ ያደረጋቸውን ሰማዕታትና ቅዱሳንን፣ ጻድቃንን ዝቅ ማድረግ መሳደብ መንፈስ ቅዱስን እራሱ እኮ አለመቀበል ነው አናውቅም እንዴ ያልተረዳነውን ነገር ቅዱስ ቤተ ክርስቲያን ሂደን አባቶችን ብንጠይቅ ነው የሚሻል አዎ ቲክቶክ ላይ ያለ ማንኛውንም ሰው እየተከተልነ ገደል ከምንገባና ቅዱሳንን ከምንሳደብ እኛም በስጋም በነፍስም ከምንጎዳ የቤተ ክርስቲያን አባቶችን ጠይቀን ብንረዳ እጅግ በጣም የተሻለ ነው ብዬ አስባለሁ ስለ አባታችን ስለ ሰማዕቱ ስለ ቅዱስ ክርስቶፎሮስ ቤተ ክርስቲያን አላስተማረችም እስከ ዛሬ የት ነበረች ስትሉ የነበራችሁ ሰዎች እግዚአብሔር ያው ይቅር ይበላችሁ፣ እኛንም ይቅር ይበለ። እውነት ነው የምነግራችሁ። ምክንያቱም አባታችን አባ ገብረ ኪዳንና ዲያቆን ዮርዳኖስ አበበ ብቻ አደሉም ስለ ቅዱስ ክርስቶፎሮስ ያስተማሩት። እጅግ በጣም ብዙ መምህራን በመድረካችን ላይ ስለ ቅዱስ ክርስቶፎሮስ አስተምረዋል። ስለ እሱ ሲያስተምሩ ግን የአምላክን ቸርነት እንድንረዳ የአምላክን ማኅሪነት እንድናውቀው ነው። አዎ ምን ያህል ቸር የዋህ አዛኝ መሃሪ አምላክ እንዳለን ለማስረዳት ሲፈልጉ ሁሉም የቤተ ክርስቲያናችን አባቶች፣ በአጭሩ መልእክቱ ምን መሰላችሁ? አባታችን ቅዱስ ክርስቶፎረስን በተመለከተ እንግዲህ ህዝብ ፍትህታችን ኢንድ ኦፍ ዳይስ ታውቃታላችሁ። ቲክቶክ ላይ፣ ዩ ላይ የምታጋራው መልእክት አለ። እኔ በጣም ማክብራት እና ብዙ መልእክቶቻን ሸር ማድረገ ውትናት። ያው ሰው ሊሳሳት ይችላል ግን እኔ በተገነዘቡትና በተረዳሁት እንግዲህ ቅዱስ ክርስቶፎረስን በተመለከተ ያጋራችሁ መልእክት እንደነበረ እንግዲህ የሰማችሁ ካላችሁ ከሰይጣን ጋር ያይዛ የገለጸችበት እንትን አለ። ምናልባት ካለመረዳት ይመስለኛል፣ አስባብት አለማበት አይመስለኝም። በግሌ እህታችን እንግዲህ ይህንን መልእክት ከሰማይ በኋላ እርምት ወስዳለች ያለች ያልወሰደች አላየሁም። ምናልባት ድጋሚ ይቅርታ ብላ ይህን ማስተካከያ ማድረግ አለባት ብዬ በግሌ ኮመንት ማድረግ እፈልጋለሁኝ። ግን አባታችን ቅዱስ ክርስቶፎሮስ ታሪክ በስንክሳር ላይ ተጽፎ የሚገኝ ስለሆነ ከቤተ ክርስቲያናችን በስንክሳር ውስጥ የምናያቸው የምናገኛቸው በጣም በርካታ ቅዱሳን አሉ። ስለዚህ በተቻለ መጠን ነገሮችን አይተን ተገንዝበን መሆን አለበት። ልንሳሳት እንችላለን። ከዚያ ከተሳሳትን በኋላ እንደ አይነት የሚያርሙ ሀሳቢ ሲመጡ ደግሞ ይቅርታ ተሳስቼ ነው፣ ባለማወቅ ነው ብሎ ምላሽ መስጠት ተገቢ ነው ብዬ አምናለሁ። እስካሁን ምላሽ ካልሰጠሽ የታችል በዚህ ጉዳይ ላይ ድጋሜ ማስተካከያ ማድረግ አለብሽ ብያምናለሁ። አባታችን ቅዱስ ክርስቶፎረስ በቤተ ክርስቲያናችን ታሪክ እንግዲህ በስንክሳ ላይ ጽፎ የሚገኝ ጻድቅ ናቸው። እሷ የተናገረችበት መንገድ ግን ከዚህ ከሰይጣን ጋር የማገናኘት ከዚህ አልሆነ የሚባል አለ ይሄ ከመናፍስት ዓለም ጋር የሚገናኝ ነገር አለ እና ከዛ ጋር የማገናኘት ነገር ነው። እኔም የሰማሁት ያ ትክክል አይደለም። ባለማወቅ ልናጠፋ እንችላለን፣ እንሳሳት እንችላለን እና ስለዚህ እንዲህ አይነት የሚያርም ነገር ሲመጣ ደግሞ ቆም ብለን ማየት ስንክሳሩ ላይ ሁሉንም የተጻፈውን በግሌ አንብበ አልጨረስ ነውም። ብዙ አሉ አናቃቸው። ብዙ አንዳንዴ ከኛ ተፈጥሮና ማንነት ወጣ ያሉ እግዚአብሔር የሚሰራጁ ተአምሮች አሉ። ክርስቶፈር ኮሮ ቅዱስ ክርስቶፈር ከወገብ በላይ ልክ እንደያቻቸው የውሻ ወይም የእንስሳ መልክ ወገብ በላይ ደግሞ ሰው ነውና ይሄን ሲመለከት ሰው ይሰው ልጅ ሊነግጥ ይችላልና ከመልክ ከመልክቱ ግን እግዚአብሔር ስራው እንዴት እንደሚሰራ እናቅምና ለአይነት ሰዎችን እንኳ ሳይቀር እግዚአብሔር ወደ ቤቱ አጥንቶ በቅድስና ማዕረግ እንድት ለክብር እንዳበቃቸው ነው ገድላቸውና ስንክሳራቸው የሚነግረን። ስለዚህ እህታችን አሁንም በድጋሚ ላለሁኝ ማስተካከያ ይቅርታ መጠየቅ ታላቅነት ነው፣ በነገራችን ትልቅነት ነው የሚያመላክተውና ስንክሳሩን አልቀበልም ማለት አይቻልም። ስንክሳር ላይ ብዙ የተጻፉ ነገሮች ስላሉ ቤተክርስቲያናችን የሆኑ ነገሮች ማለት ነው ይህን ለማለት ነው። የምወደው ወንድማችን በዚህ መልኩ ያነሳው ያንን ለማለት ስለፈለገ ነው። ሀሳቡ ድፍን ያለባችሁ ካላችሁ ለማለት ነው። ከዚህ በፊት መልክቱ የሰማችሁ ቶች ወንድ ትኖራላችሁ ብዬ አምናለሁ። አንዳንድ ጊዜ የምንሰማቸውን ነገሮች ሁሉም ቆም ብለን በኮመንት ማድረግ አለብን። ትክክል አይደለም። ትክክል ያልሆነው ማለት ነው። አንድ ሰው ልሳሳት ይችላል። እኔ ልሳሳት ይችላለሁ። ሰው ነኝ። ልሳሳት ይችላለሁ። ግን መሳሳት ግን ዓለም ያቅጃ አይደለም። እንደ ሰውነቴ ሚስ የማድረጋቸው ነገሮች ሊኖሩ ይችላሉ። ሚዲያ ላይ ማለት ነው። በተቻለ መጠን ሚዲያ ላይ ጥንቃቄ ማድረግ ያስፈልጋል። የምናስተላልፋቸውን መልእክቶች በጥንቃቄ ማስተላለፍ ግዲ ነው። ከዛ ከሆነ በኋላ ግን ካለፈ ከዛ አልፎ ስከተፈጠረ ከተፈጠረ ደግሞ እንደ አይነት ትምህርቶችን አባቶችን መጽሐፍቶችን አይተን ትክክል ካልሆን ትክክል አይደለም ብሎ መልእክቱን ድጋሚ ማስተላለፍ ልክ ነው ብዬ አምናለሁ። እና ይህን ያለ መልእክት ለድጋሚ፣ በሌላ ሀሳብ እስከምንገናኝ መልካም ቆይታ እንዲሆንላችሁ ምኞቴ ነው። ይቆየን።